በኢሞ በዋትሳፕ በቴሌግራምና እንዲሁም እናንተ የምጠቀሙበት ሶሻል ሚዲያ ይሆናል። እሺ ውዴ ቻናላችን ተከታታዮች እንዴት አላችሁ? በያላችሁበት በሰላማችሁ ይብዛ እያልን ዛሬ ደግሞ ይዘንላችሁ የመጣን ሰላምታ ስንቀያየር ስንጸጻፍ ወይም ደግሞ ማን የሚመች ቦታ ላይ ሆነን ቴክስት ስንደራረግ ቻት ስናደረግ እንዴት መጸጻፍ እንዳለብን ወይም ደግሞ እንዴት ማንበብ እንዳለብን የሚያሳይ ቪዲዮ ነው። ቪዲዮውን ጀምራችሁ አታቋርጡት እስከ መጨረሻ ይዩት። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ አማርኛ መማር ለሚፈልጉ ማንኛውም የትምህርት አይነት መማር ለሚፈልጉ አድርሱልን። በኦንላይን መማር እንፈልጋለን ለምትሉ ደግሞ በአጭር ጊዜ አቀላጥፈን ማንበብ፣ መጻፍ፣ መናገር እንፈልጋለን ለምትሉ ደግሞ ከታች ባለው ስልክ በቴሌግራም በኢሞ በዋሳ በቦቲም በማንኛውም ሶሻል ሚዲያ ያደውሉልን። አቀላጥፋችሁ በአጭር ጊዜ የምትፈልጉትን ነገር ማወቅ መማር ትችላላችሁ ማለት ነው። ወደ ቪዲዮችን እሺ፣ ወደ ቪዲዮችን ስንገባ እያንዳንዳቸውን እነዚህን እንዴት እንደምንጽፋቸው እናያለን ማለት ነው። ይቺ እስቲ ስ ስናነባት ምትላለች፣ እንዴት ው እንዴት ነህ ለወንድ ከሆነ ማለት ነው ስንጽፍ ቻት ስናደርግ እንዴት ነህ ብለን ልንጽፍ እንችላለን። እንዴት ነህ እንዴት ነህ በእንግሊዝኛ ሌተሮች ወይ በእንግሊዝኛ ፊደሎች ከሆነ ምንጽፈው ደግሞ እንደ እምትነ በማነች ኢ ነች እንደ እን ደግሞ ኤን እን ዴ እንደ ዴ ደግሞ ዲ አይ ኢ እንዴት እንዴት

ብላችሁ ለመጻፍ ይኸው ስ ራ ላይ ነኝ ይኸው ስ ራ ላይ ነኝ ስራ ላይ ነኝ። እሺ እንደ ስ የምናነባት ማን ነው? ኤስን እንደማናነባታለን እንደ ስ ስ እንደ ራ ደግሞ አርኤ ስራ ስራ ላይ ስራ ላይ ላይ ነኝ ያ ስራ ላይ ነ ነኝ እንደ ስ ኤስ እንደ ራ አር ኤ እንደ ላ ደግሞ ኤልኤ ላ እንደ ይ ደግሞ ዋይ እንደ ይ ነው እና ነባት ላይ ስራ ላይ ኤንኤ ነ ጂ ኤን ኝ ነኝ ስራ ላይ ነኝ ስራ ላይ ነኝ ብለን እንደዚህ እንጽፈዋለን ማለት ነው። በዚህኛው ወይም በዚህኛው በተመቸን ሁሉ ሁሉም ተመሳሳይ ስለሆነ ማለት ነው። እሺ ሂስ ስ ልክ ስልክ ላ ል ስልክ ላክልኝ ስልክ ላክልኝ። ስለዚህ ይህን እንዴት እንጽፈው እንችላለን? በዚህኛው ስንጽፈው ደግሞ እንደ ስ ምናነባት ማን ነው ኤስ ስ ልክ ስ ልክ እንደ ል ምናነባት ኤል ነው። እንደ ክ ምናነባት ደግሞ ኬ ነው። ስልክ ኤል ኤ ላ ክ እንደ ኬ እንደ ክ ኤል ደግሞ እንደ ል ጂ ኤን ነኝ ስልክ ላ ክልኝ እንደ ኝ እናነባታለን። ጂኤን ኤን ማለት ነው። ስለዚህ ምን ይላል? ስልክ ላ ክልኝ ስልክ ላክልኝ ይሆናል ማለት ነው። እሺ፣ ይችኛዋስ? እ ደ ው ላ ለ ሁ እደውላለሁ፣ እደውላለሁ። እሺ፣ እደውላለሁ እንደ እ የምትነበ ማናት? ኢ ነች እ ደ ዲ ኢ ደ ው ደብሊው ዩ ው ኤል ኤ ላ ኤል ኢ ለ ኤች ዩ ሁ ባንለስና ነበው እ ደ ዉ ላለሁ ምን ይሆናል? እደው ላለሁ ና ምንድነው? ተመሳሳይ ነው ማለት ነው። ምንድነው? ተመሳሳይ ነው እ ደውላለሁ እደውላለሁ ብለን ልክ እንደዚህ በዚህኛው ወይም ደግሞ በዚህ ልንጽፍ እንችላለን ማለት ነው። እሺ እስ አመሰግናለሁ፣ አመሰግናለሁ፣ አመሰግናለሁ። ልክ እንደዚህ ይህን ስንጽፍ እንዴት ነው የምንጽፈው? እንደ ኤም ትነበብ እንደ አም ትነበብ ኤ ነች ኤምኤ መ ኤስኢ ሰ አ መሰ ግ እንደ ጊ ደግሞ ጂ እንደምናነባት ግ ኤንኤ ና ኤልኢ ለ ኤችዩ ሁ በአንድ ላይ አ መሰ ግ ና ለ ሁ አመሰግናለሁ ብለን በዚኛው ወይም ደግሞ በዚኛው አመሰግናለሁ ብለን ምን እለው እንችላለን፣ ልንጽፈው እንችላለን ማለት ነው። እሺ፣ እቺ ደግሞ እ መ ጣ ለ ሁ እ መ ጣ ለ ሁ እመጣለሁ። እዚህኛው ስንጽፈው ደግሞ ይሄ በተመሳሳይ እንደ ኢ የምትነበብ ናት። እ መ ኤም ኤ መ ቲ ኤ ጣ ኤል ኢ ለ ኤች ዩ ሁ ስለዚህ ባንደ ስናነበው እ መ እመጣለሁ ምን ይሆናል? እመጣለሁ። እመጣለሁ ነሲችስ መ ል ካ ም መልካም ቀን መልካም ቀን መልካም ቀን እሺ ይህን ስናነበው ኤም ኢ መ ኤል ል ኬ ኤ ካ ኤም ም ኬኢ ቀ ኤን ን ስናነበው ምን ሆናል መልካም ቀን መልካም ቀን ብለን እናነበዋለን ማለት ነው። እሺ ሌላው ደግሞ ሰላምታ ሰላም ብለን ለመጻፍ ደግሞ ሰላም ሰላም ሰላም ብለን ስንጽፍ ው ኤስኢ ሰ ኤልኤ ላ ኤም ም ባንድ ላይ ይሆናል። ሰ ላ ም ስንል ው ሂም ሰ ልኤ ላ ም ሰላም ብለን እንጽፈዋለን ወይም ደግሞ እናነባዋለን ማለት ነው። እሺስ ቤተሰብ ተ ሰ ብ ቤተሰብ ሰላም ነው። ይኸው እዚህም በተመሳሳይ ስንጽፈው ልክ እንደዛ ማለት ነው። ይኸው ቤ ስንል ቢ አይ ኢ ቤ ተ ቲ ኢ ተ ኤስ ኢ ሰ ብ እንዳል ቢን እንደ ብ ነው የምናነባት እች ቤተ ሰብ ቤተሰብ ኤስ ኢ ሰ ኤል ኤ ላ ኤም ም ብለን እናነባታለን። ሰላም ነው ሰላም ነው። በአንድ ላይ ነው ይሄ ምን ይሆናል? ቤተሰብ ሰላም ነው። እኛውም ቤተሰብ ሰላም ነው ነው የሚል ማለት ነው። ስለዚህ በሁለቱም በዚህም ብንጽፈው በዚህም ብንጽፈው ምንድነው ተመሳሳይ ነው። እኛው ደግሞ እንዴት እንዴት ናችሁ፣ እንዴት ናችሁ። እሺ፣ እንዴት ናችሁ ስንል ደግሞ

ናችሁ ብለን እንደዚህ እንጽፈዋለን ማለት ነው። እኛውም በተመሳሳይ እኛውም እንዴት ናችሁ ነው የሚል ማለት ነው። እሺ ስራ ስራ እንዴት ነው። ስራ እንዴት ነው። ስራ እንዴት ነው። እሺ ስራ እንዴት ነው ብለን ስንጽፍ ይኸው ስራ እን ዴት ነ ው ስራ እንዴት ነው ስራ እንዴት እንዴት ነው ወይ እ ስንል ኢ ነው ን ስንል ደግሞ ኤን ዴ ስንል ማን ቅድም ያለን ቅድም ዲ አይ ኢ ዴ እንዴት ደግሞ ቲ ናት እንዴት ስራ እንዴት ነው ስራ እንዴት ነ ው። ስራ እንዴት ነው። ይህ ይኛው ደግሞ ጠፍተሃል፣ ጠፍተሃል፣ በሰላም ጠፍተሃል። በሰላም ይሄው የዚኛው ስንጽፈው ደግሞ ቲኢ ጠ ኤፍፍ ተ ቲኢ ኤችኤ ሀ ኤልል ጠፍትሃል ዮ ጠፍተሃ ል በ ቢኢ በ ስኢ ሰ ኤልኤ ላ ኤም ም ስለዚህ በሰላም ጠፍትሃል በሰላም ብለን ልንጥፍ እንችላለን ማለት ነው። ና ይሄ ሁሉም ተመሳሳይ ነው የሚለየነው ነው የጻፍንበት ሌተር ብቻ ነው። እሺ ይህኛው እኛ ደግሞ እንዴት እንዴት ነሽ? እንዴት እንዴት ነሽ? ስለዚህ ይህን ስንጽፍ እንዴት እንዴት እንደ ምናነባት ነው ን ን ደግሞ ዲአይ ዴ እንደ ት ቲናነብ እና እንዴት ኤን ኢ ነ ኤስኤች ደግሞ ሽ። ኤስኤች ሽ። ስለዚህ ምን ምን ይላል? እንዴት ነሽ? እንዴት ነሽ? እሺ እኛውስ ሁሉ ሁሉ ሰላም። ሁሉ ሰላም። ሁሉ ሰላም። እሺ ኤች ዩ ሁ ኤል ዩ ሉ ሰ ኤስ ኢ ሰ ኤል ኤ ላ ኤም ም ባለ ምን ይሆናል? ሁሉ ሰላም ሁሉ ሰላም እንደዚህ እያደረግን እያነበብን መጻጻፍ ወይም ደግሞ መለማመድ እንችላለን ማለት ነው። ከዛ በተረፍክ በኦንላይን መማርና መከታተል ለምትፈልጉ፣ ባጭር ጊዜ አቀላጥፈን ማንበብ መጻፍ እንፈልጋለን ለምትሉ ከታችሁ ባለው ስልክ በቴሌግራም በኢሞ በዋትሳፕ በማንኛውም ሶሻል ሚዲያ ደውላችሁ የምትፈልጉትን ነገር ባጭር ጊዜ መማር ትችላላችሁ ማለት ነው። የዛ ለዛሬ ዘንድላችሁ የመጣን ቪዲዮ ይሄን ይመስላል። በሌላ ቪዲዮ ስለምንገናኝ ድረስ ደህና ሆኖ መልካም ጊዜ